ትንሽ ተቀየርኩኝ አይደል? አይ ቆይማ አስታውሳችሁኝ፣ እንደውም የማልነሳ መስሏችሁ ትላንት የጣላችሁኝ፣ አቺም ደካማ ያላችሁኝ፣ አው እሷ እኮ እኔ ነኝ። በእናንተ እይታ መቆም የተሳለኝ እኔ እኮ ነኝ። ተቀየርኩኝ አይደል? ትንሽ ጠፋኋችሁ። ያው እኔም ተነሳው፣ እናንተም እዚሁ ናችሁ፣ ልክ እንደተዋችሁኝ፣ እኔም እንደሸኘኋችሁ ተመስገን ተመስገን፣ ነው የሚጥል ሰው ሲኖር የሚገፈትረን፣ ፈጣሪ ያነሳል በተስፋ ሊያኖረን። ያው ሰውማ ይከደል ከማንሳቱ ይልቅ ለመጣል ይዳዳል። አይገርምም ግን እጁን ባሊዚ አምላኬን ወደ እግሩ ባልደገፍ እንደ ሰውማ ቢሆን ይቅርና መነሳት፣ በሕይወትም አልተፍ ሲገርም ግን ተመስገን ነው። አይን በላው እንጂ ገላ ሰውነቴን፣ አፉ ጣልኝ እንጂ ደርሶ ለውድቀቴ፣ ብዙ ምራቅ ነበር የተተፋፊቴ ሚያስገን ነው አሁን ይመስገን። እንደ ሰው አይደለም አምላክ ቸርነቱ ስስት የለበጅ ወራት የለበት ይሄው በጠላቶች ፊት ከናንተ አቆመኝ። ገና ታያላችሁ ከፊት ሲያሻግረኝ ደግሞ እንዳትቀረሙ ቆሜ በመሄዴ ገና እሮጣለሁ ስለቀደመልኝ እግዚአብሔር በመንገዴ ነው አብራችሁኝ ይሄዱ